ስ እነሱ እንደሚሉት እኔ ፍቅር ጥያቄ እንደሌላት ደጋግማ ምን ባደርግ ነው ሴቶች ስትፈቀሩ ሁሉም ሰው ከዛሬ ጀምሮ አብረን ኪንጎ መንገድ ላይ የጎተት ሴት ድጋሚ ደግሞ ግን የመጨረሻችን ነው። ምስኪን ንጉስ ክፉኛ በባርኮት ጉዳት ደርሶበታል። እንግዲህ ይህ ንጉስ አደይን እንደሚወዳት ከዚህ ቀደምም በተደጋጋሚ የፍቅር ጥያቄ እያቀረበላት ቢሆንም አደይ ግን ይህንን መቀበል ባለመቻሏ ሁል ጊዜም ከበራቸው ሄዶ አደይን ሰላም ብሎ መመለስ ከምንም በላይ እንደሚያስደስተው ብዙ ጊዜ ገልጾላታል። ይሁን እንጂ አደይ ግን የፍቅር ጥያቄውን ልትቀበለው አልቻለችም። ዛሬ ይባሱኑ ብሎ በድፍረት ሊስማት ጥረት አድርጎ ነበር። ቢሆንም ከባርኮት ከፍተኛ የሆነ ጉዳትን ደርሶበታል። ከርቀት የተመለከተው ባርኮት ክፉኛ ጦንቻዎችን ፈትሾበታል። ጉስም ክፉኛ ተጎድቶ መሬት ላይ ተዘርሮ ሳለ ነው ባርኮትና አደይ ወደ መጡበት የተመለሱት። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ሰራተኛዋ አደይ ክፍል ስልሳ ስምንት ካየናቸው ውስጥ አጠር አድርጌ ለማቅረብ ሞክራለሁ። ያደይ አፍቃሪዎች እርስ በእርሳቸው መተረማመሳቸውን ቀጥለዋል። ቤብና ባርኮት ቅራኔ ውስጥ ገብተዋል። የቤዛን መሄድ ተከትሎ አሁንም ልቡ ካደይ እንዳለ ባርኮት እየገለጸላት ነው። ባርኮት በፍራቻም ውስጥ ሆኖ የቤዛ መምጣት ነገሮች እንደተቀያየሩ ስሜቷን እንደጎዳው ለማቆለጳጳስ እየሞከረ ነበር። አደይ ግን ይህንን ወደ ጎን በመተው እሷ ምንም አይነት ስሜት እንደሌላትና ለባርኮት ቃል የገባችለት የፍቅርን ጸባይ ለማስታገስ እንደሆነም ትናገራለች። ታዲያ በዚህ መካከል የዴቭ ነገር እንዳስጨነቃትና ከአእምሮ በላይ እንደሆነባትም እየነገረችው ቢሆንም ባርኮት ግን ይህንን አጋጣሚ ለመጠቀም ሲሞክር ነበር። የምንድ ነው አደይን የማትረዳት? በግዳጅ እኮ የሚሆን ነገር የለም። በቃ ከዚህ በላይ አታስጨንቃት፣ በማለትም ነግሮት ነበር። አጋጣሚውን ለመጠቀም እየሞከርክና እኔና አደይን ለማራራቅ ጥረት እያደረግ ካልሆነ በስተቀር እኔ አደይን ምን ብዬ ስላጨናንቃት እችላለሁ እያለ ነበር። ለምለምም ዴቭን እንዲረጋጋ ና በዚህ ከቀጠለ ግን አደይ እየራቀችው እንደምትሄድ እየመከረችው ነበር። ዴቭ ግን የአደይ ፍቅር ከቃል በላይ እንደሆነበትም ይገልጽላታል። ባርኮትም አደይን እንደሚወዳት ለለምለም ነግሯታል። ለምለም ግን ይህ ንግግሩ በጣም አስደንግጧታል። ምክንያቱም በመካከል ቤዛ አደይ እንትቶ ቤዛ ቤዛ ማለት መጀመሩን ስለተመለከተች አሁን እንዴት ሊሆናል? በማለትም ለማመን ተቸግራለች። አደይም ገጠር በአባቱ አማካኝነት ታግታ ከነበረችበት እነ ዴቭና እነ ንጉስ ደርሰው ስላተረፏት እያመሰገነች ና እንደው እነሱ ባያወጡ ይኖሮ ኮ እስካሁን የሙሽርነት ጊዜ ይጠናቀቅ ነበረም በማለት ስትነግረው ነበር ታዲያ እነሱ መስዋዕትነት ሲከፍሉልሽ እኔም ስላልደረስኩልሽ በጣም ይቅርታ። ከዚህ በኋላ ግን ከጎንሽ አለው በማለትም እየተለማመጣት ይገኛል። አደይ አሁን የፍቅር ጥያቄውን እንድትቀበለው እየተለማመጣት ይገኛል። በመካከላቸው ቤዛ መታ ነገሮች እንደተቀየሩ እንጂ አሁንም እንደሚወዳት እየገለጸላት ነው። አደይ ግን ያን ጊዜ ቤዛ ቤዛ ከማለት ውጭ ለእኔ ስሜት ግን ቅንጣት ታክል አልተጨነቀልኝም በማለትም ወቅሰዋለች። ባርኮት ግን የኔና የቤዛ ፍቅር እኮ ያለቀው ድሮ ነው፣ አሁን እናቷን ለመርዳት ስል ነበረ እንደዛ ስሆን የነበርኩት በማለት ለማለባበስ ሞክሯል። ፍቅርም በተደጋጋሚ ለዴቭ የፍቅር ጥያቄ ብታቀርብለትም እስካሁን አሻፈረኝ ያለ ቢሆንም ዛሬ ግን አዎ ተቀብይሻለሁ፣ በቃ እኔና አንቺ በፍቅር የምንቀጥል ይሆናል፣ በማለት እንደተቀበላት ገልጾላታል። ፍቅርም የምታደርገው የምትጨብጠው አታለች፣ በደስታም እየፈነጠዘች ነው። እንዴት ሊሆን ይችላል? ዴቭ ፍቅሬን ተቀበልከኝ ማለት ነው? በማለት ለማረጋገጥ ስትሞክር በቃ ተቀብይሻለሁ፣ ለምን ብለሽ አትጠይቂኝ፣ በማለት እንግዲህ ፍቅሯን እንደተቀበላት ነው የተመለከት ነው እንግዲህ በአደይ ምክንያት ትግል የገጠሙት ሁለቱ ንጉስና ዴቭም በቃ ሁለታችሁንም አትወዳችሁም፣ ተፋቷት በማለት ደመቀም ሽምግልናውን ሲያጧጥፈው ነበረ። በዚህ ሁኔታ ከደጃሉ ጠላቶችን መክቶ ከቤት ሲመለስ ሌላ ጉድ ነው ዴቭን የጠበቀው። እሱም ባርኮትን፣ አደይን የራሱ ለማድረግ እየተጣጣረና ከዴቭ ጋር ለማራራቅ ሙከራ እያደረገ ነው ቢሆንም ግን የባርኮትን አካሄድ ዴቭ በደንብ አድርጎ ጠርጥሮበታል። ለምንድን ነው ግን በዚህ ልክ አደይን ከእኔ እያራራክ ያለኸው? በማለትም ወቅሶታል። በቃ ከዚህ በኋላ አታስጨንቃት፣ እምቢ ማለት የራሷ መብቷ ነውና ሁለተኛ እንደዚህ የፍቅር ጥያቄ እያቀረብክ አታጨናንቃት በማለትም አናግሮታል። በዚህ የተናደደው ዴቭም አደይን ከባርኮት ጋር እየተቀራረብሽ ነው ያለሽው፣ ወንድም በሚል ሰበብ እኔ ግን ላምንሽ አልችልም። እኔ እወድሻለው፣ በቃ ፍቅረኛ ሁኝኝ በማለትም ድጋሚ ጠይቋታል። አደይም የዴቭን ተደጋጋሚ የፍቅር ጥያቄ ወይ ፍንክች ብለዋለች። ንጉስም ከዚህ በፊት እንደተመለከት ነው ከደመቀ ገንዘብ በመበደር አበባ ሸምቶ የዘንባባ ቀለበት ሰርቶ አደይ እወድሻለሁ በማለት ፍቅሩን የገለጸላት ሲሆን ታዲያ አበባውን የተቀበለችው አደይ ዛሬም እሱ ወደሚኖርበት ስፍራ አመርታ ነበረ። ምን አስባ ነው ግን አደይ ወደ እሱ ቦታ የምትመላለሰው? ታዲያ ከርቀት ሲመለከታት አላስችል ያለው ንጉስም ተጠግቷት አንዳንድ ነገሮች እያወራት ነበረ። እሷም በፈገግታ ስታናግረውና ስትመልስለት የፍቅር ጥያቄን ተቀብላ ይሆን በሚል ሰበብ ተጠግቷት ሊስማት ሙከራ አድርጎ ነበር ቢሆንም ያልጠበቀው የባርኮት ጡንቻ ነበረ ከኋላ የተከተለው ነገራችን ላይ ሊስማት ሙከራ ሲያደርግ አደይ በጥፊ ካጠናገረችው በኋላ ወደ አሁኑ ባርኮትም ተከስቶ በጫማ እርግጫና በቦክስ ነበር ረጋግጦ መሬት ላይ የዘረረው ንጉስ ክፉኛ ተጎድቷል በንጉስ አወዳደቅ አደይ በጣም ተደናግጣለች። አረባ ክህ ገደልከው፣ አረልቀቀው ይበቃዋል እያለችም ሽምግልና ቆማ ነበር። ኋላም የልቡን ያደረሰው ባርኮት አደይን እጇን በመያዝ እየተሯሯጡ ወደ ቤታቸው ተመልሰዋል። እንግዲህ ባርኮት በአደይ ዙሪያ ያሉትን ወንዶች እየተከላከለና በቦክስ እየገጠመ የግሉ ለማድረግ ጥረት እያደረገ ነው ታዲያ ይህ ጥረቱም ዛሬ ሳይሳካለት አልቀረም። ምክንያቱም ዴቭ አደይን እንዲርቅና ወደ ፍቅር እንዲጠጋ አድርጎታል። እንግዲህ በዛሬው ክፍል ዴቭ ምን ያህል ለፍቅር መስዋዕትነት ከፍሎ ነገር ግን ሳይሳካለት መጨረሻው ደግሞ የማይፈልጋት ሴት ወይም ደግሞ በተደጋጋሚ ፍቅርሽን አልቀበልሽም ካላት በኋላ ዛሬ በልህ ፍቅርን እሽ እንዲላትና ቃል እንዲገባለት ሆኗል። ባርኮት በሌላ ጉዳይ ቤዛ ከህይወቱ ከወጣች በኋላ አሁንም ተመልሳ የመጣችበት ለፍቅር ሳይሆን ለችግሯ እንደሆነ የተረዳው አሁን ነው። ታዲያ ይህንን ክፍተትም ለመጠቀም ባርኮት አደይ ከእጁ እንዳትወጣ ጥረት እያደረገ ነው። አደይም ቢሆን ልቧ ወደ ባርኮት የሚያደላ ይመስላል። በተደጋጋሚ መስዋዕትነትን የከፈለላትን ወደ ጎን በመተው ባርኮትን ግን እየቀረበችው መጥታለች። ፍቅርም ያሰበችው ስለተሳካላት ና የዘመናት ጥረቷ ስለሰመረላት ዛሬ እጅግ በጣም ደስታ ሆናለች። አሁን ዴቭ ቃል ስለገባላት ና ከእሷ ጋር የፍቅር ግንኙነት እንደሚጀምር ስለነገራት ሁኔታውን ማመን ተስኗታል። እንግዲህ ከዚህ በፊት እንደተናገረችው እና ዴቭ የፍቅር ጥያቄውን ብትቀበለው ከዚህ በኋላ ተስተካክላ መልካም ሴት እንደምትሆን የገለጸች ሲሆን አሁንስ ዴቭ ይህንን የፍቅር ጥያቄ ስለተቀበላት ምናልባት መልካም ሰው ሆና እንመለከታት ይሆን ወይስ በዛው በጭቅጭቋ ትቀጥላለች? ካደይ ጋርስ ምን አይነት ስሜት ሊፈጠር ይችል ይሆን? አደይም ስትግደረደርና ዴብን እየገፋችው መጣ። አሁን የፍቅር ሆኖ ስትመለከት ምን ሊሰማት ይችላል? ወይስ ባርኮትን እሽ ብለው ከባርኮት ጋራ የፍቅር ግንኙነት ይጀምሩ ይሆን? ብቻ አያያዛቸው አላማረንም። እንግዲህ በአባቷ አማካኝነት ወደ ገጠር ሄዳ ለጎረምሳ ልትሞሸር እየነበረችው አደይ አሁን ከነባርኮት ቤት ተመልሳ ጭራሹኑ ከባርኮት ጋር የፍቅር ግንኙነት ሊጀምሮ ዳርዳር እያሉ ይገኛሉ። ለምለምም ከባህር ማዶ ጓደኛዋ ስለደወለላት እጅግ በጣም ደስ እያላትና አሁንም የርቀት ፍቅራቸውን እየተገላለጹ ይገኛሉ። እንግዲህ ጥፊና ቦክስ የበዛበት ሰራተኛዋ አደይ ዛሬም በቦክስ የተጠናቀቀ ሲሆን ንጉስ ክፉኛ ተዘርሮ በሚያሳዝን ሁኔታ ተመልክተ ነዋል ንጉስ ምናልባትም ወደ ሆስፒታል አንስተው ካልወሰዱት ህይወቱ አደጋ ላይ እንደሚሆን ምንም አያጠራጥርም። ምክንያቱም ክፉኛ በጫማ እርግጫና በቦክስ መጥቶታል። አበባ ሰጥቶ ያልበቃው ንጉስ ስሞ ሊገላገል ነበር ነገሩ ግን በሚያሳዝን ሁኔታ ጉዳዩ ተቋጭቷል። ባልጠበቀው መልኩ የባርኮትን ፈርጣማ ክንዶች ቀምሶታል። ለምንስ ታጨናንቃት አለህ? በቃ ካልፈለገች አልፈለገችህም፣ ሁለተኛ ጫፋ እንዳትደርስ በማለት ነበረ እያዟዛረ መሬት ላይ ዘርሮ የተበቀለው ባርኮት። በዚህ ልክ ነው በዙሪያዋ ያሉ ወንዶችን እየተከላከለ ያለው። አደይ ግን ነገሩን በጊዜ ልታስተካክዩ ግድ ይለሻል። ወንድም በሚል ሰበብ ይኸው ባንች ምክንያት ሊጋደሉልሽ ጫፍ ደርሰዋል። ልብሽ የከጀለውንና ያሰበውን ወንድ ቃል በመግባት ሌሎቹን ከዙሪያሽ እንዲርቁ አድርጋቸው። ካለብልዛ ግን እንደዚህ ትከሻ ለትከሻ ሲፈታተሹ ላንችም ጥሩ አይሆንም ለማንኛውም የዛሬው ሰራተኛዋ አደይ ይህን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ በቀጣዩ ትንተና እስከምንገናኝ ባይ ባይ